አሰላሙ ዓለይኩም ወረሕመት ላሂ ወበረካቱ። ውድ ቤተሰቦች ናችሁ፣ እንደት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰላማችሁ ብዝት ብዝዝት ይበል። እንደት ናችሁ? ሰብስክራይብ ያደረጋችሁ ሰብስክራይብ፣ ውይ ላይክ አድርጉት። ግን ሰሞኑን ግድ ውይን እንደው ገላችሁታል፣ ገላችሁታል አይደል? ሄዶ ገለሁት አለ ሰላማትንኳ፣ ሄራዓወን አለች የኔ ማር የኔ ኬክ። እና ውድ ተመልካቾች ዛሬ ማለት ነው ልብስ የለራት አትከለው በነገራችን ላይ ከአረብ ሀገር ያመጣሁትን ብጥጣሽ ሁሉ ላሳያችሁ ነው። አው አውና ግድ ይላረጉት ሰብስክራይብ ያደርጉ ቪዲዮ ነው። ያው እና በነገራችን ላይ ማለት ነው ይሄ ኒቃብ እንደው ምቾት አይሰጥም። እንደው ኒቃብ ስህቶች ማለት ነው ከዚህ ጎማ የሌለው ኒቃብ እንዳታመጡ። እንደው ኒቃብ ሁሉ ጠፍቶኛል። ጓቸው ይሄ ጎማ የሌለው ስታስሩ ራይ ነው። ማነው እንደ እኔ ኮተት ሰብስቦ የመጣ? ምንም ያልተጠቀምኩት ኮተት። ኦ እስኪ ወተት ትቻለ አሁን ይሄ ከመጣው ሶስት አመት ለብሾ አላቅም አረቦቹ ቤት እንኳን ለብሰው ነበረ ማለት ነው። እንደው እንደ እኔ ብጥጣሽ እንዲያሰብሱ አሁን ይሄ እንደ ገዋን አይነት ነው። ይህንንም ለብሼው አላቅ ኡት አጭርቀሚስ ቀሚስ አ አረቦቹን አይቼ አጭር ቀሚስ ልብስ መውሰጂም ይሄ አጭርቀሚስ ይታያችኋል? ይሄ ለራሱ ሶስት አመቱ ለብሼ አላውቅም። ለመጣው እንግዲህ ሶስት አመት ይሄ ይሄ የምታዩት ፍስታን ነው፣ ቀሚስ ማለት ነው። ለብሼ አላውቅም። ሌላ ሮቶ ውስጥ ያረኩት ጉድ እኮ ሞልቷል። የእንዴት አይነት እኮ መለበስ ይችላል። ከውስጥ በታይት ያለ ነው። ወይ ወይ ወተቴን አይችልም። ውድ ቤተሰብ ተመልሻለሁ። ይሄ የምታዩት ይሄ ይሄም ጅንስ ነው። ልለውጥበት ልዋጭ እያልኩ ነው። በነገራችን ላይ ልዋጭ ደግሞ ብዙ አይለውጡም፣ ብታዩቸው ማለት ነው። በቃ የምለብሰው ይሄ ብቻ ነው። እንደ ሸርሸፍ ሰላት ማለት ነው። እንደኔ ኮተት አሰብስቡት። ይሄ ሁሉ ኮተት ተመልከቱ።

እንግዲህ ወደ ታጫጭር ቀሚስ ነው፣ እህ ይሄም እንደምታዩ ታጫጭር ቀሚስ። ሌላው ይሄ በሸይን ነው የጠለፍኩት፣ ሰባ ሁለት ሪያል በሸይን አፕሊኬሽን ማለት ነው። ይሄ እንኳን ችግር የለውም። ይሄ ደግሞ ስንት እንዲሆነኝ ላይ ከቦዲ ጋር በአስር ሪያል ነበር የገዛሁት። አይ አይሳሪ እንግዲህ እየተጠቀምኩት ያለሁት ይሄ ድርያ እንዴ፣ አላቆጨኝ ማለት ነው። ይሄ ከአረብ ሀገር ነው ያመጣሁት፣ ይሄን ይሄ ከአረብ ሀገር ነው ያመጣሁት ድርያው ማለት ነው። ይሄን የምታዩት ይሄም፣ ከዛ የመጣ በጥፋሽ ነው። ይሄም ብከፍተኛው ነው

እና ይህ ልብስ በጣም የጠቀመኝ ነገር ይሄ ነው። ጉርቲና ወይዋ ምን፣ እና ይች ልብስ ምን አሪፍ ናት፣ አጭር ይህም እንደምታዩት እኔ ልብሴ ጨርሶ እንትን ነው ና ፌት ይሄ ጠቅሞኛል። ይህም እንደምታዩት እ በዚሁ ውስጥ በዋጠው ኮተቱ ብዙ ነው። ይሄ ገዋን ብዬ ነው ያመጣሁት ሰማንያ ሪያል ነበር ይገዛ። ይች ቀሚስ ናት ይህን ያመጣት። አንሶላው ነው እስካሁን ያልተጠቀምኩት በቃ።

ቤተሰቦች ይሄ ይሄ ጎዝ እኮ የተኛው ጉድ ያላሳየ ይሄ የሀገር ባህል ጥበብ የጥበብ ልብስ ነው። ይሄ ጉርድ እና ሸሚዝ ነው። ሳውዲ ዘንጭበታለሁ በጊዜው ላይ ያው ሶስት መቶ ምናምን ነበር ያለ እንደ ባሳያችሁ ደግሞ ከምንም በላይ ይሄ አሁን የት ልለብሰው ነው አሁን ይሄ እንዱ የት ለለብሰው የት ምንም የማይመች ሆት ይሄ እንግዲህ እንደዚህ አይነት ሁለት ነው ያመጣሁት። ተመልከቱ ማለት ተመልከቱ ምን ነው ይሰራለሽ እንደማ እና ይሄ ሁሉ ኮተት ታንኳትቼ ወስቴ ወዴ ላይ በነገራችን ላይ ማለት ነው በመሬት የተኛው እዛ ውስጥ እንደ ብጥጣሽ አሰብስብ ስለብስ ያለ ኮተት። የስፖርት ልብስ አልቀረኝም አልኳት ምን ልስጥሽ ምን ጃኬቱ ገብተሽ እና የዛሬው ውሎ ይሄን ሁሉ ማጣጠፍ ነው ናችኋል እንዴ ነው ትታያችኋል ያላወጣሁት እ ይሄን ልስጥሽ